ሰላም ሰላም፣ ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ። በመንገዳችሁ ሁሉ እግዚአብሔር አምላክ ጥላ ከለላ ጋሻ የሆን ለምሰሩበትን ስራ ሁሉ ይባርክላችሁ። ቤተሰቦቻችሁን ሁሉ ፈጣሪ ከክፉ ነገር ሰውሮ ይጠብቅላችሁ። በመንገዳችሁ ሁሉ ከድንገተኛ አደጋ፣ ከተለያየ ህመም፣ ከክፉ በሽታ ወጥቶ ከመቅረት ፈጣሪ ይጠብቃችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽጠንቧ ብዬ መጥቻለሁ ማለት ነው። ሄልሻን እና ያብን ይዤ ከች ከቸች ብያለው። በትላንትናው ቀን ሄልሻ እና ያብ እየተዝናኑ ጧጠንቧ እያሉ በቃ ዘናፈታ እያሉ ምናምን አንድ አይነት ልብስ ለብሰው ሞኒኒካ መስለው ብቅ ብለዋል ማለት ነው። በነገራችን ላይ በጣም አምሮባችኋል። በጣም እግዚአብሔር አምላክ ፍፃሜያችሁን ያሳምርላችሁ። ውብና ድንቁ ናችኋል። የሚያስቀናው ፍቅርን ያላችሁ በቃ የሰው ልጅ ፍጻሜው ሲያምር ነው እና እግዚአብሔር አምላክ ፍጻሜውን ያሳምርላችሁ እያልኩኝ ከዚህ በመቀጠል ትላንትና የሆነ መዝናኛ ቦታ ሄደው ጥያቄና መልስ እየተጠያየቁ ነበረ። ደስ የሚል ጊዜ የሚያስደስት ጊዜ አሳልፈዋል። በጣም ያምራሉ። በዛ ላይ ደግሞ በቃ ተመጣጣኝ ናቸው። በእድሜያቸውም በሁለ ነገራቸውም አንድ እኩል ስለሆኑ በጣም ደስ የሚሉ ካፕሎች ናቸው እና እግዚአብሔር መጨረሻችሁን ያሳምርላችሁ። እንደዚሁም ሄልሻ እና እሱ ጥያቄ ተጠያይቀዋል ማለት ነው። ከብዙዎቹ ጥቂቶቹ ሄልሻ ያብን ጠይቀዋለች። እኔ ጋ ታድራለ? እኔ ጋ አድረ ታውቃለ? ግን ኬሻ በጠረባ ጠይቀኝ አታቅም። ወንድ ልጅ አይችልም፣ አናቱ ላይ ይወጣል ብላለች ሄሉ። እውነቷን እኮ ነው ወንድ ልጅ እሳትና ጭድ በአንድ ቤት አድሮ ሳይነካካ ማደር ትልቅ ልጅ ነው። ትልቅ እንትን ነው። እውነት በነገራችን ላይ ማለት ነው። ሄሉ የአብን ብቻ ሳይሆን ሄሉ ጋር የተጠጓት ወንዶች ራሱ የሚደነቁ ናቸው። ክርስቶስን ነው ምላቸው። ማንም ወንድ ሴት ልጅ ክብረ ንጽህና ኖራት አልኖራት አንድ ቤት አሳልፈው ላይፍ ማንም ወንድ አይለቅም። ይሄ የታወቀ ነው። እና ሶ አብሯት የነበሩትም አሁንም ያብም የሚመሰገኑ ሰዎች ናቸው። ምንም ክፉ፣ ምንም ፈተና እንኳን ቢያደርሱባት በክብረ ንጽኗ ላይ አልተዳፈሯትም። ገባችሁ? ምክንያቱም በማይሆን ነገር ወይ አፍንዋት የሆነ ነገር አድርገው መውሰድ ይችሉ ነበረ። እና በዛ በኩል እነሱንም ልናመሰግናቸው እንወዳለን። ሲቀጥል ደግሞ ያ እግዚአብሔር ይመስገን፣ በጣም ጥሩ መልካም ሰው ነው የሰጠሽ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ምክንያቱም የሚረዳሽ፣ የሚያስብልሽ፣ የሚጨነቅልሽ፣ በዛ ላይ ደግሞ ፍቅራችሁ አንድ እኩል ነው። በቃ እሱም ያፈቅርሻል፣ አንቺም ታፈቅሪዋለሽ። ደስ የሚል የህይወት እንትን ነው፣ ምዕራፍ ነው የሚሆንልሽ። እና እግዚአብሔር ይመስገን። ያብም ደግሞ ጠይቃት ምን አላት ሄልሻ ብዙዎች ስለ አንቺ ድንግልና ይመሰክራሉ። እስከነ ነፍሱ፣ እስከነ ቃጭሉ እስካሁን ድረስ ድንግልና ቁጭ ቁጭጭ ብሏሉ ወይ ብሎ ጠዋህ አደረጋት። እሷም ደግሞ ምን አለችው? ያ አለችው። ያም ብላ በስስት ማለት ነው። አዎ በክብር ነው ያለው ስድ በፍጹም አለ። በፍጹም አላምንም አለ። በቃ እንድታምነኝ የዛን ጊዜ ጠቅ ስታደርገኝ ውጤቱን ታየዋለ ግን አለው በሚባለው ያዘው አለችው። እኮ አለችው። አዎ እውነት ነው። እኛ ራሱ የምናውቀው ሄልሻ ከማንም ወንድ ጋር ንክኪት እንዳሌላት። በእርግጥ ትዝናናለች እንደፈለገች እንደማንኛውም ዓለማዊ ሕይወት ፏ ብትን ትላለች ለሚያሰው ብዙ ላይፍ የቀጨቀጨች ነው የምትመስለው፣ ግን አይደለችም። ግን በጣም እንጃ በጣም ማደንቅላት፣ ጀግና ሴት ነች። ማንም ሴት ማንም ሴት ማለት ነው። በክብር ክብረ ንጽኗን እንዲወጥራ የምጠብቅ ሴት በአሁን ዘመን ያለ አይመስለኝም። በጣም አደንቅሻለሁ። ክርስቶስን ነው ምላችሁ እንዴ። ስንቱ እናቴ በንፋስ ሂዷል። በንፋስ ይሄዳል። በጀሪካን በከባድ ነገር ከባድ ነገር ካነሳሽ ጠዋ ብሎ ይሄዳል። ሲቀጥለው በየሜዳም ይሰጠዋሉ። በአንድ ቀን ጅንጀና ራሱ ጦሽ ያደረጓሉ። አጥቅጥቅጥቅ ደግሞ ከብትም እየጠበቁ እዛው ጦንቧ ብሎ ይቀሩዋሉ። እና ጀግና ነሽ በዚህ በጣም ምት በቃ እንጃ ክብር የሚገባይ ሰው ነሽ። ማንም ሴት ማለት ነው እንዲ አሁን እኮ እንደውም ዘመን እኮ ወንዱ ላይ አናቱ ላይ ካልወጣን እኮ ነው የሚሉት። አናቱ ላይ ወጥተን ድሽቃ ካላደረግነው እኮ ነው ያውን ዘመን ሴቶች የሰው ባለ ክወት ፊንጢጥ የሚሉ ናቸው እኮ ያውን ዘመን ወጣቶች ማለት ነው። እና በጣም ነው የምናደንቅሽ በዛ እኛ ራሱ እንመሰክርልሻለን። አይደለም እኛ እንዳልክም ናቲም ቢሆን መስክረውልሻል። በጣም ንፁ ለትዳር የምትሆኝ ላፈቀርሽው ሰው ወደኋላ እንደማት ሲቀጥል ደግሞ ለትዳር እንደምትኝ ጥሩ አፍቃሪ፣ ከአንቺ ጋር የሚኖር ሰው ምን አይነት እድለኛ ሰው ነው ተብሎ የተመሰከረልሽ ነው። ይሄን ደግሞ ወደኋላ መልሳችሁ እንዳልክ ደጋግሞ የመሰከረላት ነገር ነው፣ እና በዚህ ደግሞ እኛ እንተማማ እና አንቺን ያገኘ ሰው እድለኛ ሰው ነው፣ ለትዳር ምቹ የሆንሽ ሴት ነሽ ብሎ እንዳልክም ደጋግሞ መስክሮልሻል። ይህንን ደግሞ ያ በተግባር ድጋሚ መስክሮልሻል። እኔ እድለኛ ነኝ ከብዙ ልፋት በኋላ በእጅ አስገባውሽ አለሽ እኮ አንገት ስር ገብቶ መ ሲል አቤት እንዴት እንዴት ደስ እንደሚል እና እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ደስ የሚል እንትን ያላችሁ ፍቅርን ያላችሁ እና ፍጻሜያችሁን ደግሞ ለማየት ያብቃን። የእናንተን ደስታ አይተን እኔ ሄዱ የአንቺን ደስታ ያየው ቀን የመጨረሻ ያየው ቀን በህይወቴ እኔ እንጃ እኔ አላቅም። ብቻ ብቻ ያችን ቀን ነው የምንጠብቀው ሁላችንም ጓግተናት የምንጠብቀው ማለት ነው እና ፍቅርሽን እንዳትቀንሺ። ደስ የሚል ፍቅር ነው እስከ መጨረሻው ትዳር ውስጥ እንኳን ብትገቡ ይሄ ለሱ አሁን የምትወኝለትን ሲገባ ከምንም በላይ ወንድ ልጅ እኮ የሚፈልገው ሲገባ፣ ውዴ መጣክ ብላ እቅፍ አድርጋ ጃኬቱን አዎ፣ ጃኬቱን ውልቅ አርግታ የምትሰቅልለት እ ሲገባ የምትንከባከብ ቡና ፏፏ አድርጎ የምትገ የሚናፍቀው ውጭ እንኳን ስራ ቦታ ሆኖ ማለት ነው የሚናፍቀው የቤቱን ሰላም ነው። በቃ ቤቴ ገብቼ እዛ ውፋይ ሚስቱ ራሱ እንዴት እንደምትናፍቀው በቃ የሚስቱ ጠረን ሁሉኑ ስራ ቦታ የሚናፍቀው የቤቱ ደስታ የሰላም ያለው ቤት ማለት ነው። ስለዚህ ሄልዬ ደግሞ ይሄ ተስጦ አለሽ ብዬ ነው ማስበው ምክንያቱም አሁን የምታሳየውን ነገር በትዳር ዓለም ውስጥ እንኳን ብትገቢ ይሄን ነገር እንዳትነፍጊው እንዳትቀየሪበት፣ እና በትዳር እንኳን ስትገቢ ሄሉ ይሄንን ባህሪሽን አትልቀይ በቃ የምሰጪው ፈገግታ ሲገባ ቅፍ አድርገሽ ውዴ መጣህልኝ እንኳን ደህና መጣክ ብለሽ ቡናሽን አቀራርበሽ ፎ አድርገሽ መልካም ፊት መልካም ፈገግታን ካሳየሽው ወንድ ልጅ የትም ብሄድ ቤቱን ነው የሚናፍቀው እና ይሄን ተስጦ ደግሞ አንቺ አለሽ። እግዚአብሔርን አመስግኝ። በጣም በህይወታችሁ ደስተኛ ናችሁ፣ ታስታውቃላችሁ። እሱም እንደዛ ማለት ነው። ሚዲያ ላይም እኮ ታያላቸዋል። ሚዲያ ላይ ራሱ አሁን ስለነ ሄሉ ነው በቃ ሁሉ ነገር እንትን የሚለው በቃ ድምቅ እድል እድል እድል ነው፣ በቃ እያሉ ሚዲያ ላይም ኮሜንት ምናምን የሚሰጡ በእናንተ ብዙዎች ደስተኞች ናቸውና፣ ደስ የሚል ነው። ሌላ እግዚአብሔር ያዝልቅላችሁ። በዚሁ ቀጥሎ እኛ ደግሞ የእናንተን ቪዲዮ በጉጉት ነው የምንጠብቀው። እውነት በጉጉት በቃ ሰፍ ብለን መጀመሪያ፣ ከዛኛው ጋር ስትሰሪ ሰፍ ብለን እንደምንጠብቀው በጉጉት ነው የምንጠብቀው። አሁን የእናንተ እግዚአብሔርን ደጋግሜ ነው ማየው ዋ አይ እኔማ ለክፍቱ እኮ ጀመሬ ማንጀራ ገትሩ እንዳይነሳብኝ እንጂ ይ ደጋግሜ አይን አይኑን ቅፌሽን ሲያደርግሽ፣ ልፌሽን ሲያደርግሽ፣ ጥምጥሜሽን ሲያደርግሽ ሴት በቃ ስም ፈዝዤ ደንዝዤ ሁሉ ማየት ጀምሬ ያለው። እንደኔም የተለከፋችሁ ትኖራላችሁ። አናት አናቱን አናት አናቱን የምታይ አንዳንዶቹማ፣ ጂጂዬ ያሉኝ፣ እኔ እኮ የበፊቷንም ራሱ የዛኛውን ሰውዬ ራሱ ድጋሚ ድጋሚ ነው ማየው ይሉኛል እኮ ጓደኞቼ። አንደኛውማ የናቲ ማይቀረኝ፣ የዛኛው ማይቀረኝ፣ የዚኛው ማይቀረኝ፣ እየደጋገብኩ ነው ማየዋለች። ሄሉ ማየውን እንትና፣ አንቺማ ዚም አለብሽ። እናቲቱም ሰው የፈለገ ብትናገሪ እኮ አይቀየምሽም፣ በፍቅር ነው የሚያይሽ በፍቅር እየደጋገም እየሰደቡሽም እኮ ነው የሚያዩት። እየሰደቡሽ አላይሽ የሚሉና መልሰው ያዩሻልና ይህን ጸጋ እግዚአብሔር አይወሰድብሽ ለማለት ፈልጌ ነው። በጣም ነው የምንወድሽ። እንደኔ የተለከፋችሁ እየደጋገማችሁ ማየት የጀመራችሁ እስኪ ዘርዘር አድርጉልን። እናንተስ እንዴት እያደረጋችሁ ነው? እያንቀጠቀጣችሁ ነው? እያርገበገባችሁ ነው? እየተለከፋችሁ ነው? መላውን ነገሩኝ። አዎ እንዴ፣ ከመፈንዳታችሁ አድኮ ነው ለከፍተማ እናቴ እኔ እንጃ፣ እንዴው ጋኒኤል ሰይጣን ራሱም የሚያስለቅቀው አይመስለንም። ፈጣሪ ፈጣሪማ፣ እናቴ ከስንት ጊዜ ከፎቅ ከምን የተንበረከክንበት ፍቅር አይሄኝ። አሁንማ፣ እናቴ የባሰ ነው የሚሆነው። አይዟችሁ ዶሮ ፈንግል የያዛችሁ፣ ንድድ ጥብብ የምትሉ፣ አይዟችሁ። እኛም ደርሶብናል። በእኛ ይደረሰም፣ በእናንተ ይድረስ። እንዴ ምን እንዳመጣብን ባለፈው፣ እንደተሰቃየ ነው ተሰቃዩ። እናንተም ሌላ ምን ልላችሁ ነው ከዚህ በመቀጠል ትላንትና ሄሉ በለቀቀችው ላይ እንደዚህ አይነት ብልግና እንትን አትናገሪ፣ እንደዚህ ነገር አይባልም ምናምን። ኧረ እባካችሁ እንኳን እሷ ይቅርና ማለት ነው፣ እንኳን እሷ በክብረ ንጽህና ያለ ሴት ይቅርና እማማና አባባ እንኳን ቡና ሲጠጡ ይፎጋገራሉ፣ እነ ስለዛች ነገር አንስተው ያወራሉ። ማውራትና ማድረግ አንድ አይደለም። ገባችሁ? አወሩ ማለት አደረጉ ማለት አይደለም። ስላወራች ያቺ ልጅ ባለጌ አይደለ ሆነች ማለት አይደለም። እንደዚህ ፊት ለፊት የሚናገሩት ሰዎች ማለት ነው። እንደውም እቲ ቅዱስ ቅዱስ ነኝ ከሚሉት ይልቅ ፊት ለፊት የሚናገሩ ሰዎች ግልጹ ነው የሚያወሩ ሰዎች፣ ጀርባቸው ላይ ንጹህ ናቸው። ጀርባቸው ብትሄዱ ብታጥኗቸው እንደነሱ ንጹ ሰው እናንተ የገመታችሁት ሌላ ያቺ ልጁና የምትገኘው ሌላ ነው። ስለዚህ ያወራ ሁሉ መጥፎ ሰው እንዳይመስላችሁ። ይሄ ደግሞ ቅዱስ ቅዱስ እንዲ እንዲ የሚሉ ሰዎች ደግሞ እንደነሱ አጮቁላቂና አጮቁጫቂ እና አስመሳይ የላይ ቅዱስ የውስጥ እርኩስ የሆኑ ብዙዎች አሉ። ስለዚህ ሄሉ እንደ ማንኛውም ኖርማል ጥያቄ ነው የጠየቀችው። ማናችንም ግሩፕ ላይ ምንም ሆነ የምንጠያየቀው ነገር ነው። ስለዚህ የሚያሳፍርም የሚያጽፍም የሚያስነቅፍም ነገር የለም። ይሄን ነገር የሚያስብልም ነገር የለም። እሷ ንጽሕናዋን ጠብቃ ማና ሁሉም ወንድ የሚመሰክሩል ናቸው ላይ ናቸው ደግሞ ያለ ነገር ነው ያወራችው ምክንያቱም ስለዚህ ነገር ሲወራ ዝንብም እግዚአብሔር ሲፈጥረው እኮ ይህን ነገር ሲፈጥረው ብዙ ተባዙ ተብሎ ነው የፈጠረው። አደለ አወራን ማለት አደረግን ማለት አደለም። ስለዚህ ይሄ ነገር ደግሞ ቢወራ ፈታ ዘና ነው ሁሉም የሚልበት። ምክንያቱም እንስሳት አይል በረሮ አይል ጥንዚዛ አይል ዝንብ አይል፣ ትንኮሽ እንኳን በአቅሟ እሷ ነገር ላይ ፊንኪር ፊንኪር ፊንኪር ትላለች። ስለ እሷ ነገር ሲነሳ በረሮ ራሱ ትሮታለች ባሏን ፍለጋ ትንኩሽ እንኳ ፊንኪር ፊንኪር ፊንኪር፣ ዘንብ እንኳን ባቅሟ ማለት ነው። ስለዚህ ምንድነው የሆነንከን ከን እየጠበቃችሁ አትጻፉ። ምክንያቱም አንዳንድ ጊዜ አወሩ ማለት አደረጉ አይደለም ማለት ሰውን ፍጹም ማድረግ አትችሉም። ደግሞ ፍጹም አለ፣ ፍጹም ማንም ፍጹም አይደለም። አለማዊ ሰው ላይ አለ። ስለዚህ እሷ የምትናገረውን የምታወጣውን ከአንድ ቦታ በጣም ጠንቅቃ የምታቅ ሴት ነች። አንዳንድ ጊዜ ደግሞ በእኛ አይምሮ ብቻ ትመራ ማለትም አይቻልም ምክንያቱም እኛን እንምሯት ማለት አልችልም። አይምሯ ነው የሚመራት። የፈለገችውን መናገር የፈለገችውን ግን የምታደርገው፣ በሰው እይታ መጠንቀቅ ነው ያለባት እንጂ ስለምታወራው ስለእንትን ስለምትለው እንዴ። ስለዚህ ነገር እኮ ባሏ ፍቅረኛዋ ያብ ነው መናገርም መቆጣትም ያለበት እኛ የምን አጨብጫቢ ነን ከስር ገብታ ለለለለለ ኧረ እንዲህ አይባልም ብልግና አታውሪ ያለኝ እንደ እኔ እኮ እንደሚጽፉ ሰዎች ራስኩ እንደነሱ ብልግና የሚያወራ ሰው የለም እኮ ይሄ በውስጥ ይቅር ባለ መዳን ያለው እኔ ግን አላየውም በቃ እና አትበሉ በቃ በምትናገረው በምትቀልደው ነገር እንዲህ እንዲህ አታድርጊ አትበሏት እሷ ህፃን ልጅ አይደለችም 25 አመቷ እኮ ነው ምን አካቹ ግን በምሰራው በቃ እንድትበረታታ አጠንክሯት ወድ እና አጠንክሯት፣ አበርቷት፣ ከጎኗ ሁኑ። በቃ አይዞሽ፣ በርቺ፣ እኛ ከጎንሽ ነኝ። ጥፋት ስታጠፋ ደግሞ እንደዚህ እንትሳ ፊለፊለ ሄሉዬ፣ እንዲ እንዲህ እኮ እንዲዲዮ ብላችሁ ተናገሩ እንጂ ይሄ የአንድ አንደበት ምላስ እንዲህ እንዲ መጥፎ ነገር አይደለም፣ ያለና የሚኖር ነው። ሰው፣ ዝንብ፣ ጥንዚዛ፣ በረሮ፣ ትንኩሽ ሁሉ ሳይቀር የሚያደርገው ነገር ነው። እሷ ደግሞ አድርገው አይደለም፣ ጥያቄ ነው የጠየቀችው ጥያቄ ነው የጠየቀችው። አው እሳትና ጭዳ አንድ ቤት ሆኖ አንድ ላይ ላይፍ እንትን እያሉ አብረው ምናልባትም ጥ ገብተው ከሆነ እንዴት እስካሁን አልተሰናከልም? ጥያቄ ነው የሚሆነው ስለዚህ በጣም ጀግና ወንድ ነው። አደንቀዋለሁ። ለህይወት የሚፈልጉ ወንድ እስከ መጨረሻው ድረስ ይጠብቃል እና ሄልዬ፣ ደግሞ ድንግል እንደሆንሽ ሁላችንም እናቃለን። ይሄን ድንግልናሽን በሜዳ እንዳስጩ፣ በስሙኒ እንዳስጩ ቀለበት አደረገልኝ ብለሽ ዙጥ እንዳትዪ። በክብር በስጋና ደሙ በቅዱስ ቁርባን መጋባትን ትችላላችሁ እናንተ ማለት ነው። የነብስ አባታችሁን እንትን ብላችሁ ከነብስ አባታችሁ ጋር ተመካክራችሁ፣ ነብስ አባታችሁ ጋር ተመካክራችሁ አንዳንድ ጊዜ በተክሊልም መግባ- እሱ ኮፍያውን አያደርግም እንጂ እሱ ድንግል ካልሆነ ኮፍያ አያደርግም። አንቺ ግን የክብር ኮፍያሽን የቤተክርስቲያንን የተክሊልን እንትን አግብተሽ ማግባት ትችያለሽ። የሁለታችሁ ግን ቤተሰብም የሚደሰትብሽ ለሱ ቤተሰብ ራሱ ትልቅ ክብር የሚሰጡሽ በቃ ይሄን በቤተክርስቲያን በቤተ ህግ በቅዱስ ቁርባን ወይ በተክሌል ከተጋባሽ እግዚአብሔርን። በቃ ማንኛውም ሴት በአሁን ዘመን ድንግል ሆና የምትቀመጥ ሴት የለችም ማለት ማንም አያምንም። ገባሽ አይደል? ይሄንን ጸጋ ይሄንን ክብር ለቤተሰቦችሽም ለእሱም ቤተሰቦች ይሄንን ክብር ብታደርጉ እኔ ደስ ነው የሚለኝ። በቃ ይሄን ያህል ይዘሽ ቆይተሻል አይደል? በቃ እግዚአብሔር ደግሞ የሚደሰትብሽን ነገር አድርጊ። በቤታችሁ በረከት እንዲገባ የቤታችሁ ትዳር እግዚአብሔር እንዲባርክላችሁ በቅዱስ ቁርባን ብትጋቡ እኛ ደስ ነው የሚለን። በብዛት እንደዛ በቤተ ክርስቲያን ብትጋቢ ነው የምንወደው ቤተሰቡ የማዙካን በህይወታቸው ትልቅ ደስታ የሚያዩት የአንቺን ደስታ፣ አባትሽም እናትሽም የሚከብሩበትን ደስታ በቤተ ክርስቲያን ስርዓት ብታደርጊ ደስ ነው የሚለን እላለው። እና እርግጠኛ ነኝ ያብን በዛ እንትን ነው መሄድ የሚፈልገው ብዬ ነው ማስበው። በራንባው ሰበረልሽ ወይ በራንባው ሰበረልሽ ወይዋ፣ ሄዱ አቤት መድኃኔ ዓለም እስካሁን አስቀምጠ። አቤት ያብ እኮ በህይወቱ በቃ መቼም ቢሆን ከልቧ ያወጣትም ድንግልናዋን በክብሯ ጠብቃ፣ እሱ ድንግልናዋን ወስዶ ከዛ ወደ ትዳር ያስገባት እድሜ ልኩን እያከበራት፣ ንግስቴ ነሽ ንጉሴ ነህ እየተባባሉ እኮ ነው የሚኖሩት። ንግስቴ ንጉሴ ማንም ያልነካሽ ማንም ያላረከሰሽ በንጽሕና ያገኘሁሽ ሚስቴ እያለ ነው እያከበረች እያከበረሽ፣ የሚኖረውና ፍጻሜያችሁን ያሳምርላችሁ። እንወዳቸዋለን፣ እናከብራቸዋለን። የቀለበታችሁን ቀን ደግሞ በጉጉት እንጠብቃለን። በዚህ ሳምንት ተብሏል፣ እንግዲህ እርግጠኛ ነኝ እሑድን ነው የምንጠብቀው። በዛኛው በባለፈው ህይወት ማ እናቴ ዘበኛ ወጥሰሪ ሁሉ ቀጥረን ነበረ ወጥሰሪ ሙዚቃ አውጪ ከእንደገና ቬሎ አልባሽ ሚንዜ ሁሉት መድበን ነበረ። በያብ ግን እስካሁን እንግዲህ ሚንዜ ሽማግሌ ምናምን እንግዲህ የተመዳደባችሁ ካላችሁ እንግዲህ ወጥ ሰሪ እኔ ዘበኛ አድርጉኝ፣ ቢያንስ እንኳን ዘበኛ ውስጥ ክተቱኝ፣ ሰምታችሁ። ቁላው ቀን ወይን አርገብጋቢ ወይን ዘበኛ አድርጉኝ፣ ሞቃችሁ ሞቃችሁ የበቀዳዳ እንዳጮልቅ። ለማንኛውም መልካም ውሎ፣ መልካም ጊዜ ይሁንላችሁ። ሁላችሁንም ወዳቸዋለሁ፣ የምታበረታቸው